በሳንኩራ ወረዳ አስተዳደር ውስጥ የምትገኘውና ታዳጊ ማዘጋጃ ቤት የሆነችው የረግዲና ማዞሪያ ከተማ በ2014 ዓ ም የታዳጊ ከተማ እውቅና ቢሰጣትም በሚፈለገው ደረጃ አለማደጓን የከተማዋ ነዋሪዎች ይናገራሉ። ከከተማዋ ነዋሪዎች መካከል በንግድ ስራ የሚተዳደሩት አቶ ከደር አብደላ ና ሌላኛው ነዋሪ አቶ ሸምሱ ሱልጣን ከተማዋ በተፈጥሮ ሀብት የታደለችና ከጥቂት አመታት ወዲህ ደግሞ የነዋሪውን የመልካም አስተዳደር ጥያቄ የሆኑ ጉዳዮችን መልስ እንዲያገኙ የሚያስችል ስራዎች እየተሰሩ መምጣታቸውን ይናገራሉ። ከተማችን ብዙ አማራጮች አለዋት። ካላት አማራጭ አንጻር መንግስት ትናንሽ ጥቃቅን ድጋፎች አድርጎላት ማደግ የምትችልበት አማራጭ አላት። ለምሳሌ አሁን ይሄ የሚታዩት ቤት ሁሉ ከሌላ አካባቢ ድንጋይ መጥቶ አይደለም። አሻዋ ከሌላ አካባቢ መጥቶ አይደለም። እዚህ በቅርበት ላይ ያለው ሁሉም ነገር ማለት ነው። ህዝቡ ጥያቄ የነበሩ ጥያቄዎች እየተፈቱ ነው። የተለያዩ መሰረተ ልማቶች እየተሟሉ ነው። የውስጥ ለውስጥ መንገድ ከፈታ እና አንዳንድ ተቋሞች መሬቱ ደግሞ የክልል ፕላን ወርዶለት አሰራሩና ህጉን ጠብቆ ተሸንሽኖ በዛ በፕላኑ መሰረት እየተሰራ ያለው ነገር በጣም ይበል የሚያሰኝ ነው። አቶ አብደላ ሁሴን የረግዲና ማዞሪያ ከተማ ማዘጋጃ ቤት ስራ አስኪያጅ በበኩላቸው እየተጠናቀቀ ባለው የ2017 በጀት ዓመት የከተማዋን ነዋሪ ተጠቃሚ ያደረጉና የታቀዱ ፕሮጀክቶች በስኬት እየተጠናቀቁ መሆናቸውን ገልጸዋል። በልማት ስራዎቹ የማህበረሰቡ ተሳትፎ ድርሻው ትልቅ መሆኑን የተናገሩት ስራ አስኪያጁ ትልቁ ጉዳይ አስተባብሮ የመምራት መሆኑን ጠቅሰዋል። ለከተማ እድገት የነቃ ሕብረተሰብ ተሳትፎ ያው አስፈላጊ ነው። ከዚህ መነሻ የከተማችን ነዋሪ አብዛኛው ስራዎች ላይ ጎን ጎን ይሄዳሉ። ብቁስ በሚደግፉ ነገሮች ላይ ብቁስ ይደግፋሉ። አጠቃላይ ግን ተሳትፎ ላይ አቀራርበንና አሳምነን መስራት የምንችል ከሆነ በደንብ መስራት የሚችል መደገፍ የሚችል ከመንግስት ጎን መቆም የሚችል ማህበረሰብ ያለበትና መሆኑንም ጭምር የተለያዩ ፕሮጀክት ስራዎች ላይ ተሳትፎ ያሳየበት ሁኔታ አለ ሳንኩራ ወረዳ በሀያ ሰባት ቀበሊያት በአንድ ታዳጊ ማዘጋጃ ቤት ና አስራ ሶስት ስኬች ፕላን በተሰራላቸው ቀበሊያት የተዋቀረች መሆኑን የገለጹት የወረዳው ከተማ ልማትና ኮንስትራክሽን ጽሕፈት ቤት ኃላፊ አቶ ሀያቱ ኑሪ በተያዘው በጀት ዓመት ከተማዋን በአራቱም አቅጣጫ የማስፋት ስራ መከናወኑን ጠቅሰዋል ከኮሪደር ልማት አንጻር ተያይዞ ያው እዚህ ከጀርባ እንደሚታየው ያው በርካታ ስራዎችን ሰርተናል የመንገድ አካፋዮችን ከተማዋን ውብ ማድረግ ማሳመር የመንገድ አካፋዮችን የመስራት የግሪን ኤሪያ አካባቢ ያሉ እንትኖችንም እነሱንም በዘመናዊ እንትን የማሳመር የማጠር ነገሮችን በርካታ ስራዎችን ሰርተናል። የውስጥ ለውስጥ መንገዶችን ጨምሮ የነበሩ የመብራትና የውሃ ጥያቄዎችን በመመለስ ከተማዋን አሁን ካለችበት ፈርጅ የማሻሻል ጥናቶች መከናወናቸውንም የጠቀሱት የውስጥ ለውስጥ መንገዶችን በሴሌክትድ ማቴሪያል ዘመናዊ በሆነ መልኩ ማሽነሪዎችን በማስገባት ለተሞክሮ በሚሆን መልኩ ሰርተናል ዘንድ ነው በዚህ አመት ማለት ነው ያው ከዛ ባሻገር የነበሩ ችግሮችንም ጭምር ከመብራት ከውሃ ጋር ተያይዞ የሚነሱ ችግሮችን ለመፍታት በርካታ ርቀቶችን ሄደናል። ያው ይህ ራሱ ይበል የሚያሰኝ መሆኑን ያው እየገመገምን የመጣ ነው። የሳንኩራ ወረዳ ዋና አስተዳዳሪ ወይዘሮ ተሚማ ሙዴ እየተጠናቀቀ ባለው በጀት አመት በትምህርት በጤና የመንገድ መሰረተ ልማትን ጨምሮ በወረዳው ኢንቨስትመንትን ለመሳብ የሚያስችሉ ስኬታማ ተግባራት መከናወናቸውን አብራርተዋል። በተለይ ከትምህርት ጋር ከመንግስትም ከማህበረሰብም በማስተባበር ትምህርት ቤት የመገንባት ስራ የተሰራበት ሂደት አለ። በተለይ በዚህ በጀት አመት ማለት ነው። ብቻም ሳይሆን ከጤና ተቋማት ጋር በተያያዘም ውስጥ ላይ የሚቸግሩ የተለያዩ ማቴሪያሎች የነበሩበት ነው። ለዚህም ከአንድ ሚሊዮን ብር በላይ ወጪ በማድረግ በመንግስት የተለያዩ ማሽነሪዎችን ገዝተን ያስገባንበት ሂደት አለ። በተለይ ጤና ተቋማቶች አሉ፣ የግልም የመንግስትም በተለይ በመንግስት ደረጃ ማህበረሰቡ ሳይቸገር ረጅም ርቀት ሳሄድ በቅርብ ርቀት ጤናው የተጠበቀ እንዲሆን የተለያዩ የሕክምና አገልጋሎት ማግኘት ስላለበት እንደ ወረዳም በአስተባባሪም ደረጃ አቋም ቢዘን በጀት መድበን ማቴሪያሎችን የማሟላት ስራ የሰራንበት ሂደት አለ። ከዚህ ባለፈም የከተማዋን እንቅስቃሴ የገታ ያለና ከተማዋን ለሁለት ከፍሎ በሚያልፍ ወንዝ ላይ ድልድይ በመስራት ከዚህ ቀደም በክረምት ያጋጥም የነበርን አደጋ ማስቀረስ ስለመቻሉ ተናግረዋል። የግብይት ሂደቱንም የከተማ እንቅስቃሴ ሂደትም እየገታ የነበረ የጎርፍ ቦይ ነበረና ያንን ከአንድ ነጥብ ሁለት ሚሊዮን ብር በማውጣት ያንን ፎርድ ድልድይ የመስራት ስራ ሰርተናል። ብቻም ሳይሆን ከዚህ በፊት ነፍሰ ጡር እናቶች ወደ ጤና ጣቢያ መጥታው መውለድ የማይችሉበት በተለይ ክረምት አካባቢ አምቡላንስ አይደለም በእግር ራሱ የማያሳልፍበት አህያን ከነ ዱቄት ሲውስጥ የነበረ ብቻ ረጅም የመልካም አስተዳደር ችግር የነበረ ነበር። እሱን በዚህ በጀት አመት አጠናቀን ለማህበረሰቡ ይፋ አሁንም ማየት የሚቻል ነው። በዘንድሮ በጀት አመት በተከናወኑ የልማት ስራዎች ማህበረሰቡ ከአምስት ሚሊዮን ብር በላይ በገንዘብና በጉልበቱ ድጋፍ ማድረጉን የተናገሩት ዋና አስተዳዳሪዋ ለአልሚ ባለሀብቱ እስከ አንድ መቶ ሄክታር መሬት ማዘጋጀታቸውንና በአካባቢው ምቹ ሁኔታዎች መኖራቸውንም አብራርተዋል። እስከ መቶ ሄክታር የሚሆኑ ለኢንቨስትመንት አዘጋጅተን ያስቀመጥናቸው ቦታዎች አሉ ብቻም ሳይሆን የከተማዋን ደረጃ ለማሻሻልም የተለያዩ ጥናቶችን አድርገን ፈርጇን ለማስተካከል የተለያዩ ስራዎችን ሰርተን ያጠናቀቅንበት ሂደት አለ። ጥናት ማለት ያንን መነሻ ያደረገም ደግሞ እንደ ወረዳ አቀደን እንቅስቃሴዎችን የጀመርንበት ሂደት ነው ያለው።